የፍጻሜው መጀመሪያ። ደራሲ በዓሉ ግርማ። ከጭጋግና ጠልና ሌሎች አጫጭር ልብ ወለዶች የተወሰደ። የምሰጋ ሰው እንኳን አይደለሁ፣ ግን በጣም ሰጋው ስለስንታዩ መስጋት ከጀመርኩ ሰንብቻለሁ። እንደ ልማዱ ከተሰወረ ቆይቷል። ሶስት ወር አልፎታል። መጨረሻ ያየሁት ምሽት የወትሮ ስንታዩ አልነበረ ዋች ጠጡልኝ፣ ብሉልኝ ማለት የማይታክተው ስንታየዋል ነበር። ሲበዛ ቀልደኛ ነው። ያለሳቅ ሕይወት ምንድን ነው ማለት ይወዳል። አዘውትሮ እና ይቀልዳል፣ ይስቃል፣ ሱቆ ያስቃል። ቀልድ ሲያልቅበት ያቀልድ ትዝ ይልሃል ብሎ ይጠይቀኛል። የቱ ልጅ? ሶስተኛው እና ሶስተኛው ቀልድ እያስታወሰን መሳቅ እንጀምራለን? ለምናውቀው ቀልድ ሁሉ ቁጥር ቁጥር አድርገናል። እኔ እንደ አንድ በቁጥር ቀልዱን ማስታወስ ይሰናኛል። እሱ ግን ምንም አይረሳውም፣ የሚደንቅ ለማስታወስ ችሎታለሁ። ማስታወሻ ማስተዋወሻ ይዘ ከትምህርት ቤት ጀምሮ ማስታወሻ ሲይዛቸው አለቀ። አመት ሁለት አመት ቆይቶ ያን ቀን የተባለውን ወይም የተደረገውን ነገር ሲጠይቁት አንድ በአንድ ዝርዝር ያስረዳል። ማንኛውም ነገር እንደ ፎቶግራፍ ማሸቀርጾ ለማስቀረት የሚያስችል እንደሚያስችል ጭንቅላት አለው። ምናልባት ለዚህ የሆነ አደራሲ ሆኖ አንድ ሰው ደራሲ የሚያደርገው ምን እንደሆነ ባላውቅም ቅሉ እንደ እድል ሆኖ ከስንታየ ቃለ ሕይወት ሌላ ደራሲ በቅርብ ማቆ የለኝም። ሁሉን እንደ ስንታየ ከሆነ ግን ከሩቅ ሽሻቾ የሚጋባቸው ፍጡሮች ናቸው። ምን ነው ለጓደኝነት አንድ ደራሲ ይበቃል። እሱም በስንት መከራ። አይስንታየው ለሚያደርገው ነገር ሁሉ ልክ የለውም። ሲጠጣ እንደ አሳ፣ ሲወድ እንደ ባቅም ይብሻ፣ ሲቸር እንደ ንጉስ፣ ሲያጣ እንደ ቤተ ክርስቲያን አይጥና ለነገ የሚለው ከት የለውም። የሚያደርገው ነገር ሁሉ ከልክ በላይ መሆን አለበት ከእሱ ጋር አብሮት እንዲስቁ ሲስቅ ከሱ ጋር አብሮት እንዲያለቅሱ ሲያለቅስ ይፈልጋል። ህይወትን ካልኖርኩ እንዴት ልታውቀው ትችላለህ? የሚል ፈሊጣለሁ ኃጢአት ነው የሚለው ነገር ያለው አይመስለኝም። ህይወት ያለ ሀጢያት ልትሰራ ይችላል። ከኃጢአት ባሻገር ምንም የለም። ህይወት በራሷ ፍጻሜ ናት ባይ ነው። እና ይኖረዋል። መጽሐፍ ሲጀምርም እንደዚሁ ያበዛዋል ከእያንዳንዱ ቃላትና ከእያንዳንዱ አረፍተ ነገር ጋር እየተጣላ እየተጨቃጨቀ አማን ሲያወርድን እየተዋደደ እህል ውሃ ወይም እረፍት ሳይል ልብ ውስጥ ያለውን ሀሳብ አውልቶ በውበት ወረቀት ላይ ካላሰፈረ ቀናይል ሰው ያነጋግር ሌላ ደስታ ይኖረ ከፈጠራ ስራ ምትሀት ስር ይወድቃል። ለጥበብና ለውበት ፍጹም ተገዥ ይሆናል። አንዳንዴ ስመለከተው አንዴም የማይታይ ኃይል የሚያመልክ ወይም የሚያነጋግር ይመስለኛል። የውበት አምላክ ካለ አንድ በቅጽበታዊ ጨረፍታ የማየው ከስንታየሁ ቆንጆ ገጽታ ላይ ነው። ቆንጆ ፊቱ አንዳንዴ ዝም ብሎ ጸጥ ብሎ ይፈካል። ፈገግ ወከግ ፈካ እያለ ጸዳል ብርሃን እየሆነ ይሄዳል። ብዕሬ ይንደረደራል፣ ቀለሙ ይፈሳል። የሆነ ነገር ሲሰምርለት ተንፋሽ ያለው መስሎ አይታይም። ልቡ ቆሞ ይሆን እላለሁ። አንዳንዴ ውበት ልብ ያቆማል ብል እና በውበት አምላክ ፊት ወጣት ይሆናል። ውብ ወጣት አጠገቡ መኖሪያን ፈጽሞ ይዘነጋል። አንዴ መጽሐፍ ከጀመረ ከድርሰቱ ውጭ ላሉ ምንም ነገር ህላው የለው። እኔም በሆን አላስቸግረው የፈጠረው ውበት ጭንቀትና ደስታ ስለማይገባኝ የፈጠረው ውበት ጭንቀትና ደስታ ስለማይገባኝ ነው መሰለኝ። በልቤ ለምን ነው የሁሉ ጭንቀት ምንድን ነው እያልኩ ያደረበት ምታት እስከልፍለት ድረስ ዝም ብዬ እጠብቀዋለሁ። ምታቱ በላዩ ላይ እንዳለ ተቀጠለም ጥዬው እሄዳለሁ። አንዳንዴ ቀና ብሎ በረጅሙ የደስታን ትንፋሽ ከተነፈሰው በኋላ አለህ እንዴ ይለኛል አዎ እንዴት ነው ውብ ነበር ስንት ሰዓት ነው በማለት በደስታችሁን እያሸ ውብ ነበር ሄደን ይህን ቀን እናከብረዋለን ጂንቶኒክ ለዘላን የሚኖር ታውቃለህ ዛሬ አንድ ነገር ተረዳሁ ስለ ሰው ልጅ ይለኛል በየጊዜው ስለ ሰው ልጅ አንዳንድ ነገር ይረዳል ምን፣ ልጄ ታውቃለህ፣ ውበትን ከማድነቅ ደረጃ ላይ የደረሰ ሰው በልቡ ጉፍ አይደለም፣ ሊሆንም አይችልም። አይመስልህን? እውነት። ለማንኛውም ነገር ዛሬ ከአንድ ባህር የተረዳሁት ይህን ሀቅ ነው። ከምትፈጥራቸው ባህርያት ተመልሰ ትማራለህ። ከሚፈጥራቸው ባህርያት ተመልሶ የማይማር ወይም ስለ ሰው ልጅ አዲስ ነገር የማይጽፍ ደራሲ የሞተ ነው። አይመስልህን? አሁን እሱ ነውና ሄደን እንጠጣ። ከህይወት ጋር ፍቅር ይዞኛል እና ለህይወት ውበት መጠጣ ትፈልጋለሁ። ለምን በጂን ቶኒክ ለመስከር እንደሚፈልግ አይገባኝ። ሰላሙን በህይወት አርቂ እንደሰከረ ነው። ሲደሰት ብቻ አይደለም የሚጠጣው። ውበት አልታያል ለውለት የሚጠጣል። ከውበት ጋር ያልተሞሸረለት ድንገት ያረጅበኛል። ፊቱ ከፊቱ ይጠፋል። ቁርስ ያገጣል፣ ግንባሩ ይቋጠራል። ህይወቱ ውስጥ ታፍኖ ሊፈነዳ ይደርሳል እና ይጠጣል። ለውበት አምላክ ብዙ ጂንቶኒክ ይለዋል። ግን ብዙ የሚጠጣው አንድ መጽሐፍ ደርሶ ጨርሶ ሌላ ሀሳብ በሚጸንስበት ጊዜ ውስጥ ነው። ያኔ ዝምታ ያበዛል፣ ዝምታው መጨረሻ የለው። በዚያን ወቅት የኮረኮሩትም አይስቅም። ዝም ብሎ ይተክሳል። ዝምታው ግሩም ነው፣ ውብ ነው፣ ድንቅ ነው። የጭንቅላቱ ውስጥ ግሩም ሀሳብ ትር ሲል የሚሰማ ይመስለኛል። ብሩህ ገጽታው ላይ ችግር ምንድን ነው? የህይወት ውበቷ ከመኖር ላይ ነው የሚል ይነበበኛል። እና ሁል ጊዜ እንዲያስብና እንዲጽፍ እፈልጋለሁ። ለናገረው አልሞክር አንድ ቃል ሳንለዋወጥ ብዙ ቀንና ምሽት አብረን አሳልፈናል አውቀዋለሁ ያውቀኛል ዝምታችን በቂ ነው የግድ መነጋገር የለብን አብረን እስክንሆን ድረስ ዝምታችን ያስደስተናል እንደ እውነቱ ከሆነ በዝምታችን ውስጥ ብዙ የምንግባባበት ነገር እንዳለ ይሰማኛል እኔም ሆንኩ እሱ አንዱ ሌላውን ለማስደሰት የምናደርገው የተለየ ጥረት የለም የልብ ጓደኞች ነን በቃ እኔ ለሱ ከዚህም በላይ ነኝ ማለቴ እኔ ለሱ ከጓደኛም በላይ መሆኔን ብዙ ጊዜ ነግሮኛል። የሚጽፈው ለእኔ ነው። እኔን ፊቱ ቁጭ አድርጎ ነው የሚጽፈው ካለኔ ሌላ ታዛቢም ተመልካችም አንባቢ ሆና እያ ሳያውቅ አሁን የምጽፈው ነገር ሕሊናን ያረካው ይሆን የሚል ነው የመጀመሪያ ጥያቄ። በነገራችን ላይ ሕሊና እባላለሁ። ሕሊና ይፍረዳኝ። የሚጽፈው ነገር እኔን የሚያርካኝ መስሎ ካልታየው ወይም ከተሰማው በሀሳቡ ወደፊት አይገፋም። እዚያው ይገለዋል። በእኔ ምክንያት ስንት ጦር ሀሳብ ገሎ እንደጣለ አላውቅም። እርግጠኛ ነኝ ብዙ ናቸው። ኃላፊነቱ ይሰማኛል፣ ይከብደኛል። እኔ ማን ነኝ? ሌሎች ታዛቢዎች እያሰብክ ጻፍ፣ እኔም ተወኝ እለዋሉ። ምን እርግማን በሆንበትና ምን ቢጣለኝ ግን አይተወኝም። ምን ማለት ነው? ደርቄአለሁ። አትቀልድ እንዴት አይደለም የምለው? አዲስ ነገር የለኝ። ሌሎች ያላሉት ያልዳሰሱት ምን አዲስ ነገር ልል ወይም ልፈጥር እችላለሁ? ብዙ በጻፍኩና ባነበብኩ ቁጥር፣ ብልህ ከሆንክ የምትገነዘበው ነገር ቢኖር ዝም ማለት የሚመረጥ መሆኑን። እውነቴን ነው። የገደል ማሚተው ከመሆን ዝምታ ይመረጣል። በራሴ የዝምታ ጠልቀት ውስጥ መስመጥ ራሱ ውበት ነው አለ ልቦ ወለደች ብቻ ጽፈ እንዴት እንዲህ ማለት ትችላለህ? እኔ ካንተ ብዙ ነገር ነበር የምጠበቅ አልኩት። ከሶስት ልብ ወለድ በላይ ሊሄድም አልችል ብሆንስ? ማንም ከልክ አያልፍም። አንዳንድ ሰዎች አንድ ልብ ወለድ ጽፈው ያቆማሉ። እንደኔ ያሉት ሶስት ጽፈው ያቆማሉ። ሌሎች የታደሉ ደራሲያን አስር አስራ አምስት ወይም ከዚያ በላይ ይሄዳሉ። አዲስ ነገር ለማለት ወይም ለመፍጠር እስኪችሉ ድረስ ቢቀጥሉ ጥሩ ነው። እኔን የሚያሳዝኑ ምንም አዲስ ነገር ለማለት ወይም ለመፍጠር ሳይችሉ ለመቀጠል የሚፈልጉ ጅሎች ናቸው። ጥቅሙ ምንድን ነው? አዲስ ነገር ለማበርከት የማይችሉ መሆናቸውን በወቅቱ ተገንዝበው ዝምታን የሚመርጡ እንዳልኩ ብልሆች ብቻ ናቸው። እኔም ብልህ ነኝ፣ ጉረኛ ባትልም ብሎኝ ዝም አለ። በርቤ ዛሬ ያለቀ ማልኩና፣ እንደ እውነቱ ከሆነ ልጅ ነህ ብዬ ጮኩበት። እንዴት? እስቲ ንገርኝ አለኝ። ነገርኩት። ታላቅ አቤት በመካሄድ ላይ ይገኛል። አሮጊው ስርዓት እየሞተ አዲስ እያቆጠቆጠ ሲሄድ እናያለን። ማህበረሰቡ እንዳለ እንቅስቃሴ ላይ ነው። እያንዳንዱ ቀን በእውነት አዲስ ነው ማለት፣ የተፈጥሮን ሕግ ተከትሎ መሽቶ የሚነጋ ተራ ቀን አይደለም ወይም አይመስለኝም። እኔ እንደ እውነቱ ከሆነ ካለፉት ስምንት አመታት ጀምሮ ሰለችኝ ረዘመብኝ ያልኩት ቀን ትዝ አይለኝም። እያንዳንዱ ቀን የራሱ ገድል፣ የራሱ የሆነ ሽንፈትና ድል፣ የራሱ የሆነ ውበት አለው። ኢትዮጵያ ላይ በዘልማድ ነብቶ የሚመሽቀን የለ ታዲያ፣ ሁሉ ምንድን ነው? ለደራሲያን ከዚህ የበለጠ የወርቅ ማዕድን፣ ከዚህ የላቀ ልምድ፣ ከዚህ የተሻለ ታላቅ ትምህርት ቤት ምን አለ? ሄድና ጻፍ። ብትፈልግ ዝፈን፣ ብሻህ አልቅስ፣ ግን ጻፍ። ሁሉም በመረጠው መልክ መታገል አለበት። ትግል የሌለበት ህይወት የለን ግን ትግል ሲባል መጀመሪያ ያለበት ከራስ ነው። ትልቁ የሰው ልጅ ፈተና ትግል ከራስ ሂድና ጻፍ። ቃላት ኮረት ወይም ድንጋይ ሆኖ ውበት ሞታል። ተገነዘች አዲስ ውበት አዲስ ሀቅ አዲስ ተስፋ ሞልቷል። በየመንገዱ በየፋብሪካው በየማሳው ሂድና ጻፍ። በዚህ ጊዜ በእሬን ካፉት ልክተት የሚል ደራሲ እኔ እንጂ በማለት ነገርኩት ጨቀጨቁት። ደርቅ ያለው አልኮ አሰማኝም። የውበት አምላክ ፊቱን አዙሮብኛል። በቃ አለምነም ወይስ ሌላ ምክንያት አለ? ምን ሌላ ምክንያት ይኖረኛል? ምናልባት አብዮቷ አስጠልቶ እንደሆነ የፈጠራ ሰዎች ስትባል መቼም ስሜታዊ ናቸው። በአብዮት ላይ እምነት፣ ለሰው ልጅ ፍቅር እንዳለኝ ታውቃለህ። ታዲያ ምንድን ነው ደርቅ ያለው? ስለ ለምን አይገባ አይገባኝም ብዬው ከፊት ለፊታችን የተደረደሩትን የአረቄ መለኪያው ደፍቼ ተነሳ። አይኖቹን ለማመን ያቃቱ ይመስላል። አንዴ ወደ ፈሰሰው ጂን፣ አንዴ ወደ እኔ ያፈራረቀ ሲመለከት ቆየ። እንዲሁን አይቱን ያውቅ። ዛሬ ምን ነካ? አሪ። ምን ሆን ያለሁ ተለወጥክብኝ። ያው የድሮ ህሊና ነኝ። ግራ እንደተጋባ ከፊት ላይ ይነበብ ነበር። ጥሩ ጥሩ። ጂን ለምን ተፈሳለች? አለ ይላል ረሰሰኝ። ከእንግዲህ በቃል። እኔ አንተ አስተማሚ አይደለሁ። ከፈለክ ጅን ከተቀመጠበት ጋን ውስጥ ገብተ ልትሰምጥ ትችላለህ። ድንገት ምን ፈሪ እንደደረገ አላውቅ። ደፋር ትመስለኝ ነበር። ገደል ግባ አልኩት። የምር ልትሄድ ነው? ጅን የሚያጣጣ ሌላ ጓደኛ ፈለክ? ያልገባህ ነገር አለ። አዎ፣ ከእውነት አትሽሽ። እየውጥየው ሄድኩ። ይህ ከሆነ ቆይቷል። ምናልባት ዘላለምን እንድሰቃይ ፈልጎ ይሆናል። የትም ሄዶ ጦፍቶ ይቀረው። ብቸኛ ተደራሽ ያለው አይደሉ እየሰቃዩ እንድኖር ፈልጎ ነው። ወደ ሞት ሰደድኩት። የሞተ ምን አለበት፣ አረፈ፣ ተገላገለ፣ ቀሪው ጨነቀው። ምን ነው አልተናገርኩት። ኃጢአት የከበደኝ ሳይታወቅኝ ባይመጣ ባንድ ፊት ደግሞ ለዴታ የምን አትርሱ ይነውሱ ሆን ብሎ ይሆናል እንዲህ ያደረገው ዘላለሜን፣ እንደረሰው። ማን ተረስቶ ለመቅረት ይፈልጋል? ከሞቱም በኋላ በተለይም ደራሲያን ይሁን ግን አሁን ምናልባት ጠያቂ አድርጎኝ ባይጠፋ ሰይጣን የመጣውን ባይ አልወረደም፣ ዓይኔ ላይ ደርቆ ቀረ። ድንገት የቤቱ በር ሲንኳኳ ሰማ። ማን ነው? ይግቡ። ስንታዩ ነበር ውበት የተላበሰ ጤናማ ወጣት መስሏል። የት ነበር ካንተ? ረጅም ሱባኤ ገብቼ ነበር። መጥፎ ስጋት ላይ ጥለኸኝ ነበር። ምን ነው? ምን አደረግኩ ቻል ምን በደልኩ? አንተም ለሰው ትጨነቃለህ እንዴ? ምን ማለት ነው? ልቤ ከድንጋይ የተሰራ መሰለ? ስለ ሰው ደንታ ያለ አይመስለኝም ነበር። ይህን ሁሉ ዘመን አብረን ስኖር ስለኔ ያለህ ግምት ይሄ ነበር? ይገርማል። ለምን ልጅ፣ ምን እንዲህ አሰኘህ? ግን አሁን ተለውጠሃል አለ እንዴት እስቲ ንገረኝ አልኩት አሁን ስሜት አለህ በፊት ሁሉንም ነገር ከርቀት የምትመለከተው ትመስለኝ ነበር ደንታ አለህ ለካ ስሜት እንዳለህ አላውቅም ነበር ተደራሲ ሁሉ ደንታ ያለው አይመስለኝም ነበር ለማንኛውም ነገር አመሰግናለሁ ስለምኑ ልጅ የውቦት አምላክ ታርቆኛል አዲስ ስራ ጀመርክ ስለሱ ኋላ አጫወታለሁ ቆንጆ ውብ ሐሳብ ነው። አሁን እንሄድና ይህን ምሽት እናክብረው አለ። ጊዜ አላጠፋው። ስለ አዲስ ስራው ለመስማት እቸኩዬ ነበር። ተያይዘን ወጣን። እንደ ወተት የነጣ የጨረቃ ብርሃን ጨለማ ላይ ነግሷል። ግሩም አይደለች አልኩት። ግሩም ናት፣ ውብ ናት። ዓለም ከእሷ ጋር ይስቃል። ኮከቦቹ ነው ያቸው ሰማይን ተመልከተው እናኔነ አ። ሁሉንም ተመለከቱ፣ እሱንም ጭምር መኖር ደግ ነው። ቆንጆ ነው አልኩት። መኖርና መጽሐፍ አሁን ውብ ነው። በነገራችን ላይ ፍሬ አይደለሁም አለ። ፈገግታ ብቻ ሆኖ ነበር።